ከመጥለይ እንግዲህ እንደምታ ዛሬ ፏፈሽ ብላ እንግዲህ ከዚህ በፊት ቪዲዮ ለቃ ነበር፣ በዚህ አይነት ፕሮግራም አሁን ደግሞ እንግዲህ ፎቶዋን ለቃለች ማለት ነው። ወይ እንዴት እኮ እንደምታምሪ! ፈጣሪ ከሰው አይን ይጠብቅሽ፣ ከክፉ፣ ከምቀኛ፣ ከሸረኛ፣ ከአስመሳይ ሰዎች ሁሉ ይጠብቅሽ፣ የኔ ቆንጆ፣ የኔ ቅምጥል። እንዲሁም እንግዲህ አብርሽ ደግማውንም እንደምታዩት ፖስት አድርጓል። ሀይሚዬ ለሁሉም ነገር እግዚአብሔር ይመስገን ብላ ነው ፖስት ያደረገችው። አብርሽ ስምን አለ ማናችንም የመጨረሻ ቀናችን መችን ሲሆን አናቅም ብሎ ነው ፖስት ያደረገው። እንግዲህ ፒክቸሮችም የሚያሳዝኑ ነገሮች ናቸው። ሶ ግን ያው እንግዲህ ወንድሜ ምንም ይሁን ምንም ይሁን ፏበል ፈጣሪ ጠብቀ እንግዲህ እዚህ ጋ ስለ አብርሽና ስለ ሀይሚ ልንገራችሁ ማለት ነው። የሆነ አንዳንዴ እንዴት ነው እህትና ወንድም አንድ አይነት የሆነ ጸባይ ይኖራቸዋል። እዩልኝማ ሀይሚና አብርሽ ሁለታቸውም ጀግና ናቸው። እግዚአብሔር የሰው ስድብ የማይበግራቸው ለሰው ሁለታቸውም ቅን ናቸው። ሀይሚም የራሷን ፕሮግራም ትታ ከሰዎች ቻናል ትገኛለች። በሷ ሰው ቪዲዮ ይሰራል በሷ ፒክቸር እንሰራለን ምንም የማይሉ በቃ ሰርተ እንድለወጥ የሚፈልጉ ምርጥ ሰዎች ናቸው። አብርሽም እንደዛው ማለት ነው። ምንም ነገር ይፈጠር ምንም ነገር ይሁን ምንም ብሎ አያውቅም ማለት እንዴት አድርጌ ልንገራችሁ። እግዚአብሔርን ይሰደባል ይባላል፣ የሆነ ነገር ይባላል። ምንም ነገር መመለስ ባለበት ጊዜ ብቻ የሆነ ጊዜ ይመልሳል። ከዛ ውጭ በቃ ሚዲያውን እንዲህ ነው የተቆጣጠረው። እውነት በጣም ይገርማል። እህትና ወንድም አንድ አይነት ሲሆኑ ሚዲያውን እንዲህ ሲቆጣጠሩት አይገርሙም ግን በስምም አብርሽ እንግዲህ ታላቋ ነው እንግዲህ አብርሽ ታላቋ እንደመሆኗ አንጻር ሀይሚዬ የወንድምሽን ቦታ ወይ ደግሞ ወንድምሽን ሆነሽ ስለተተካሽ በጣም ነው የምኮራብሽ። የምሬ ነው፣ አብርሽን በጣም ልትኮረ ይገባል። ምክንያቱም ምርጥ ታለች፣ ጀግና የሆነች ልጅ ማለት ነው። ማንም ሰደባትም ወደዳትም ምንም ማለትም ዶንት ኬር የሆነች ልጅ በቃ፣ እንዴት የሆነች ልጅ ናት፣ እና ይመቻት፣ እግዚአብሔርን ይመቻችሁ ሁለታችሁም። እሶ ግን እንግዲህ የኔ ቆንጆ ስለ ሁሉም ነገር እግዚአብሔር ይመስገን ብለሻል። አዎ እግዚአብሔር ይመስገን። በድጋሚ ያፒ በርዝደይ ያው እንግዲህ ፒክቸሩን ስላየ ፎቶውን፣ የልደቱን ያ ነው ትዝ ያለኝ። ና የእኔ እናት ብቻ ዘመንሽ የተባረከ ይሆንልሽ። በቃ መልካም ልጆች ናቸው። እውነት ነው የምላችሁ። በጣም ቀና፣ ለሰው ልጅ የሚያስቡ እንዴት ልበላችሁ አላቅም። አሁን ሚዲያው ላይ እንደዚህ ብትመጡ ምንድነው የሚባለው? አብርሽ ሀይሚ፣ አብርሽ ሀይሚ። በቃ እንደዛ ናቸው። ለብዙ ሰዎች እንጀራ ሆነዋል። ና ይመቻችሁ እኔ ቃል የለኝም ለእናንተ፣ እወዳችኋለሁ። እንዲሁም ደግሞ እንግዲህ የትናንቱ ቪዲዮ የሚሰነበተውን አይታችኋል፣ ያብርሽና የሩታን ማለት ነው። ቪዲዮ ለምንድን ነው ማትሰሪው ብላችሁ አንዳንድ ልጆች ጠይቁኛላችሁና፣ ማልሰራው አንዳንዴ በቃ ብሰራ ደስ ይለኛል እኮ ነገር ግን የሆነ አንዳንድ ነገር ምንም ሀሳብ ልሰጡት ማትችሉት ነገር፣ ነገሩ ግልጽ እንደሆነ እያወቅን እኔእንጃ አላውቅም። ብቻ ግን ማለት ወይ ሩታ ነብሰ ጡር አይደለችም ወይ ደግሞ ድራማ እየሰሩ ነው ከዛ ውጭ እንትን አይመስለኝም። አላቅም ማለት ድራማ ባይሆን ኑሮ ጭራሽ እንደዚያ አይሆንም። በቃ ሲጀመር ድራማ ነው ማለት ልጁ የመጣው በድራማ መልኩ ነው። ነገር ግን ሩቲ ወይ ነብሰ ጦር አይደለችም። ነብሰ ጦር ብትሆን እንደዚህ ድራማ አይሰራም ሲጀመር ማለት ነው። ሲቀጥር ግን ለምን ሰራች ብዬም ደግሞ ለወቅሳት አልፈልግም። ምክንያቱም ቤተሰብ አንዳንዴ ብንረዳቸው ይገባል። ኢትዮጵያውን የቤት ክራይ በሉ ምን በሉ ሀይ ነክቷል። በቃ እነሱ ደግሞ ይህን ነገር ሲሰሩ ነው የተሻለ ነገር ገቢ ሊያገኙ የሚችሉትና አንዱም ደግሞ የሚጠቀሙት ማለት ነው። ሶ በቃ ማለት ራሷን ኮንፊደንስ ኑሯት በሰዎች መሰደብን ሳትፈራ ከሰራሽ በቃ ጀግና ሴት ናት፣ ትስራ ማለት እኛ ራሳችን ለመሰደብ ወይ ደግሞ እንዳንሰደብ ብለን ብዙ ነገሮችን እንተዋለንና እሷ ደግሞ ይህን ነገር ተቋቁማ እየሰራሽ ስለሆነ ምንም ልንላት አንችል። ምክንያቱም ከኛ ማለት አጽያቱ የሚወስዱት እናእነሱ ናቸው የሆነ ነገሩን ትሚሉት እነሱ ናቸው፣ እኛ አይደለንም። ሶ በቃ ምንም ማድረግ አይቻልም። ይስሩ አትስሩ ማለት አልችልም። ቪዲዮውን አይቼዋለሁ ምናምን ነገር ነገር ግን ያው ሩቴ ምስኪን ነች። በነገራችሁ ላይ የምር በጣም ምስኪን ሴት ነች፣ እንዳልኳችሁ ነው። አንዳንዴ ህይወት በራሱ የሆነ ነገር እንድታደርጉ ታስገድዳችኋለች። አይደለም እንደዚህ አይነት ስራ ሌላ ነገር እንድታደርጉ ስለምታስገድዳችሁ፣ አንዳንዴ ያው ነገሮቹን አይተን እንዳላየን ብናልፍ እንዲሁም ደግሞ ዝም ማለትን ብንችል ደስ ይለኛል። እኛን አልነኩንም፣ አልሰደቡንም፣ የሆነ ነገር አላሉንም። የራሳቸው ሞድ ላይ ነው ያሉት። ሶ በቃ ባትሰሩ ደስ ይለኛል። ትዳር ላይ ሆኖ እንደዚህ አይነት ስራ ምናምን ደስ አይልም፣ ግን ደግሞ ምንም ማድረግ አይቻልም እና በቃ በአንድ ላይ በአጠቃላይ ቅምጥሌ እንግዲህ እንደዚህ መጣለች። ቲክታክ ላይ ማቀብጡልኝ፣ እዚህ ጋ ዩቱብ ላይ ማቀብጧት፣ በቃ ቀበጦጥ አድርጓት። እስኪ ደስ ይበላት የኔ ቆንጆ። እኔ በጣም ነው ሞድሽ ባይዘ፣ ወይ ማለት ነው ይህኔ። ቀጫጫ የኔ ትንሽዬ፣ በቃ አንቺን የሚተካሽ የለም። ምነቴን ነው የምላችሁ፣ በቃ እንዴት አድርጌ ልንገራችሁ? ኦ ማይ ጋድ አቤት አቤት አቤት አቤት የኔ ሞዴል፣ እንደውን እኮ ግጥም ግጠሙ ልይ ብላችሁ አልሰማላችሁ። እስኪ ግጥም ነገር እዚህ ጋር ጻፉልኝ፣ እኔ ደግሞ ልግጠመው። እኔ አልችልም ግጥም፣ እንደው እንዳላበላሽው ብየን እንጂ ወደ ነገር አምጥቼ እዚህ ጋር ብሎ ጥሩ ነው ግን ይበላሽብኛል። እና ለማንኛውም ቅምጥሌ በድጋሚ ሃፒ በርዝዴይ ቱ ዩ የኔ ቆንጆ፣ ከሰው አይን ጠብቀሽ፣ ወድሻለሁ። መልካም ጊዜ ሁላችሁ። ባይ